ምን አይነቱ ነገር ነው ፈጣሪ። ኧረ ቃላቶቼ ልብህን ሰበሩት እንዴ? በጣም እንጂ ደግሞ አንተ በቃላት የምትሰበር ሰው ነህ እንዴ? እድሜ ለአንተና ለእህቶቼ፣ ያው አሁን ሰው ቤት ተጠልዬ እንድኖር አደረጋችሁ። ግን ያንተ ምኑ እንደሚለይ ታውቃለህ? አንተ አሁንም እስካሁን ድረስ እያስመሰልክ ናለሁ። ጨረሽ እህ እስኪ ደሞ አሁን አስመስልስማ ሳቢ እውነት ሁላ ነገር እያደረግሽ አለሽ አንቺ እንጂ። እነዚህ ቃላቶች ከአንቺ አፍ ነው እየወጡ ያሉት። ሳቢ እኔ እኮ ለአንቺ ፍቅር ያላልኩት ነገር እኮ የለም። እኔ በአንቺ ፍቅር እኮ ያላሳለፍኩትም ነገር የለም። ሳቢ ይሄ ሁላ ነገር እኮ የተፈጠረው ባላሰብኩት ሁኔታ ነው። እኔ አንቺን ቤቴ ሶስትሽ እኮ አንቺን ከክፋት ለመከላከል ነበር፣ ግን በሰዓቱ ገንዘብ አልነበረኝም። በቃ ተቸገርኩኝ። አውቃለሁ ማየውን ስራ ውስጥ ነበርኩኝ። ግን ሆን ብዬ አንቺን ለመጉዳት አልነበረም። ይሄን ነገር ሳደርግ የነበረው ስራው የመጣልኝ በወቅቱ አንቺን ምንም ማበላበት ነገር በሌለኝ ሰዓት ነበር። በቃ ስራው ቢያስጠላኝም ተቀበልኩኝ። ምክንያቱም አንቺን ስለማፈቅረሽ። ስለማፈቅረሽ አትበል! ሰዎችን የሚያግት ወንበዴ፣ ለገንዘብ ብሎ ሰዎች ላይ ጉዳት የሚያደርስ ሰው በፍጹም ሊያፈቅር የሚችል